ያ ከመሄዳችን በፊት ማለት ነው። ለመንገዳችን የሚሆን ለምን እድሜ አንድ ሙዚቃ አትለክብያዝናናል ጨፍርዝ ምን ይ

ሩታና አብረሽ እንግዲህ በመለያየት ላይ ይገኛሉ። እርሜላና አብረሽ ደግሞ ከኢትዮጵያ ወጠ ብለው ፈታ ዘና ብትን ሌሎ ማለት ነው። ሻንጣቸውን አዘጋጅታ በሚገርም ሁኔታ እንግዲህ ከዚህ በፊትም ኤርሜላ ለአብረሽ የፍቅር ጥያቄ አቅርባለት ጥያቄውን እንግዲህ ሳይቀበላት አይቀረው። ምክንያቱም እዚህ ጋር አሸሸግዴ እያሉ ነው ማለት ነው። በጣም የሚገርም ነገር። ጓደኞቹ እንግዲህ እዚህ ጋር የምትመለከቷቸው ጓደኞች እንደምንም ብለው አሳምነውት ከሩታ ጋር እንዲለያይ ከልጁ እናት ጋር እንዲለያይ በማድረግ ጥረት እያደረጉ ነው ማለት ነው። እንግዲህ እስኪ እንዴት ናችሁ ቤተሰብ? ደህና ናቸው ወይ? ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። በጣም የገረመኝ ነገር ቢኖር እውነት ለመናገር እንግዲህ ከዚህ በፊት ርሜላ እኔ ከአብረሽ የምፈልገው ጓደኝነቱን ነው የስራ ባህር ደብረ ብርሃን ምናምን እያለች ብዙ ነገር ለሩታ ስታሳምናት ነበረ ሩታ በነገራችን ላይ ነቄ ስለሆነች ያው እዚህ ጋ እንግዲህ እንደምትመለከቱት ቅርታ እንግዲህ ተስማምተዋን ከአገር ሊወጡ ነው ማለት ነው ሩታና ማን ነው አብረሽና እርሜላ ማለት ነው ተመልከቱ እንግዲህ በቃ ተደሰቱ ምናሉ ፋ ብትናሉ፣ እንግዲህ ሁለት ይኸው እንደምትመለከቱ ሻንጣውን አዘጋጅቷል ሁለት ጓደኞች እንግዲህ እንደምንም ብለው ከእርሜላ ጋር ተጣምሮ ከሀገር እንዲወጡ እያደረጉ ነው ማለት ነው። የሚገርም ነገር ነው። እርሜላም እንግዲህ ተናግረዋለች። ያው እዚህ ጋር እንደምትመለከቱት እኔና አብረሽ ከአገር ልንወጣ ነው። ፈታ ዘና ብትንልን ነው እሱም ቢሆን ጭንቀቱን ያራግፍ ከህመሙ ይፈወስ በሚል ከሀገር ይዘው ሊወጣ ነው እያለች ትገኛለች። ወይዘሪት ሩታ ደግሞ እንግዲህ በእህቷ ቻናል ለቃ ነበረ። በእህቷ ቻናል እንግዲህ የተናገሩት ነገር ምንድን ነው ምን ትያለሽ ብላት ጠይቃ፣ እውነቷን ነው። በነገራችን ላይ እኔ በዚህ አጋጣሚ ሩታን ሳላደንቃት አልፍም። በጣም የምትደነቅ ጎበዝና ጀግና ልጅ፣ በራሷ የምትተማመን ልጅ ናት ማለት ነው። እውነቷን ነው ያበቃለት ነገር ነው። ብዙ ነገሮችን ያሳለፈችው ብዙ ነገራችን የቻለችው እሷ ስለሆነች ከአሁን በኋላ ምንም አይመስለኝም ብላ ያው ነገር አለሙ ሽፍንፍን አድርጋ ትተዋለች ማለት ነው። ማን ሩታ። እንግዲህ ኤርሜላ ደግሞ ያንን አጋጣሚ ተጠቅማ አብረሽን እንግዲህ በዚህ መልኩ እንግዲህ በዚህ መልኩ እንግዲህ ከሀገር ሊወጡ ነው ማለት ነው። የሚገርመኝ ነገር ማለት ነው ግርም የሚለኝ ነገር ቢኖር ሁለት ጎድ ሁለቱ እዚህ ከግራና ከቆን ያሉት ማለት ነው እግዚአብሔር በጣም የገረሙኝ ለምን ሁለታቸው በቃ አንድ ላይ እንዲሆኑ ብዙ ጥረት እያደረጉ ነው። አብረሽ እንግዲህ እርሜላ ምግብ ይዛ መጥታ ሰርታ ምናምን ቤት ይዛ መጥታ ምግብ በመብላት ላይ ይገኛሉ። ሻንጣቸውን እንግዲህ አዘጋጅተው ሊሄዱ ነው። በነገራችን ላይ ዜጋ ከሆስፒታሉ እንደውም ከሐኪም ቤት እየወጡ ነው። እንግዲህ ባይዘ ወይ ከአገር ሊወጡ ነው። እርሜላን እንግዲህ መዝፈን አለብሽ። ሽኝት እናደርግ ነው፣ ዝፈኝልን፣ አንጎራጉሪልን እያሏት ይገኛሉ። እንግዲህ ሰው የምትዘፍን ይመስለኛል እስኪ